መጽሐፌን ላስመርቅ ነው ነውና አጭር ልቦለድ አቅርቢ ያለኝ አጭር ድራማ እንጂ አጭር ልቦለድ ስጽፍ የታየኝና ነው አልኩኝና፣ አስቤ ለምን አጭር ሀሜት አላቀርብም ብዬ መጣው ማለት ነው። ዛሬ ርዕሴ ወንዶች፣ ህዝባር አፍቃሪዎች፣ ህዝባር ገጣሚዎች ከትዳር በፊትና በኋላ ይሰኛል። ይወጣሉ ይሄ ልጅ ሲያድግ በጣም ትልቅ ገጣሚ ይወጣዋል እንላለን። ችግሩ ግን የታወቀለት ቆይቶ ነው፣ ለካ ፍቅር ይዞት ነው። ከኔ ዘንጬ ታጥቤ ታጥኜ ሮጬ ልቤ ጠፍቶ ምናምን ምናምን ባትመጣ የምወድቀው አወዳደቅ እንደዚህ በጀርባዬ ጧ ነው። ውጤቱ ምን ሆኖ ተገኘ መሰላችሁ? ወንዶች ሲያፈቅሩ በጣም ይናፍቃሉ። ያፈቀሯት ሴት ሳትርቃቸው ሩቅ ናት እየመጣች ቀርታለች ስታረፍት ሞታለች በሚል አላስፈላጊ ሰቀቀን እራሳቸውን በጣም ያንገላታሉ። ሪ በሁለት ይከፈላሉ ያስገጠመቻቸውን ያገቡና ያላገቡ። ካገቡ ከግጥም ይርቃሉ፣ ያላገቡት ባለቅኔ ይሆናሉ። ሴቶች ተቀጥሮ ስለመቅረት ይገጥማሉ። ከገጠሙ ግን ገጥመው አይቀሩም፣ ይዘፍኑታል። ሁሉም በአንድ ርዕስ ስር አጠጋግተን ስናሰበስባቸው የሴቶቹ ግጥም ርዕስ ሙሽራዬ ቀረ የሚል ነው። ውጭ ብትል ጥሩ ነው። እንደምን አመሻችሁ። ሀሜት ሀሚት ስለሆነ የማቀርበው ታገሱኝ። እንግዲህ ዋስዬ መጽሐፌን ላስመርቅ ነው እና አጭር ልቦለድ አቅርቢ አለኝ። አጭር ድራማ እንጂ አጭር ልቦለድ ስጽፍ የታየኝና ነው አልኩኝና አስቤ፣ ለምን አጭር ሀሜት አላቀርብም ብዬ መጣው ማለት ነው። ዛሬ ኤኒ ስቶሪስ ኤጎሲፕ ባለታሪኩ አይታወቅም እንጂ ማንኛውም ልብ የወለደው ታሪክ ሀሜት ነው የሚል አስተሳሰብ አለ። አሁን የማቀርብላችሁ ሀሜት ግን በሚታወቁ ሰዎች ላይ ያተኮረ በመሆኑ እውነተኛ ገጣሚያ ላይ ወይም በጥናት ላይ የተመሰረተ ሀሜት ልትሉት ትችላላችሁ። ርዕሴ ወንዶች ህዝባር አፍቃሪዎች፣ ህዝባር ገጣሚዎች ከትዳር በፊትና በኋላ ይሰኛል። ወንዶች ህዝባር አፍቃሪዎች ህዝባር ገጣሚዎች ከትዳር በፊትና በኋላ ሀሜት ከራስ ሲጀምር ጥሩ አይደለ። ባለቤቴን ከማማት ልጀምርላችሁ። የዛሬ 27 አመታት አካባቢ ይመስለኛል። የዛሬው ባለቤቴ አቶ ዘካርያስ ካሱ በጣም ግጥም ያፈልቅ ነበር። ይገጥማል ሳይሆን ያዘንባል ያኔ እኮ ገና ተማሪ ቤት እያለን ነው። ስንኙን ይሰኛዋል ነው የምላችሁ። ክፍል ውስጥ ያስነብበናል፣ አስተማሪ እጅ ይደርሳል። አስተማሪዎች ተማሪ ፊት ተነስና አንብብ ይሉታል፣ ያነባል። እናደንቃለን እናደናንቀዋለን። እና ደናንቀዋለን ሁ ይሄ ልጅ ሲያድግ በጣም ትልቅ ገጣሚ ይወጣዋል እንላለን። ችግሩ ግን የታወቀለት ቆይቶ ነው። ለካ ፍቅር ይዞት ነው፣ ከኔ ግጥሞቹ ማጠንጠኛ ምን ነበርኩኝ! አድረን ስንነሳ ግጥም ነው። በቃ ቀጥሮ ሲመጣ ሌላ ግጥም ነው። አንድ ጊዜ ለምሳሌ ጧ የሚል ግጥም ጻፈልኝ። የእውነት ነው። በነገራችን ግጥም የጻፈበትን ወረቀት በቅርብ አላገኘኋትም። ሐሳቡ ግን እዚህ ልቤ ላይ ቀርቷል። ፍሬ ነገሩ እንደዚህ ነው። ቀጥረኝ ስትመጣ ባጣት እንደዚህ ጓጉቼ ዘንጬ ታጥቤ ታጥኜ ሮጬ ልቤ ጠፍቶ ምናምን ምናምን ባትመጣ የምወድቆ አወዳደቅ እንደዚህ በጀርባዬ ጠዋ ነው። ጠዋ ብሎ ጀምሮ ጠዋ ብሎ ነው የሚያልቀው። ከዛ የት ይደርሳል የተባለው ገጣሚ አቶ ዘከረ እኔን አገባና ግጥም እርግፍ አድርጎ ታዮን። እኔ ግን ከዚያ ጊዜ አንስቶ ተመሳሳይ ይዘት ያላቸው ባላቸው ግጥሞች ተለከፍኩኝ። መጀመሪያ ስሰማቸው ገጣሚው ፍቅር ገብቶለት ነው የጻፈው ቤት ነው ስስ የስሜት ጎናቸው እንደሚጽፉት ባላቀ በጥልቀት እነካለሁ እና ሰበስባቸዋለሁ። ሆቢ ልትሉ ትችላላችሁ። የናፋቂ ወንዶች ግጥሞችን የመሰብሰብ ሆቢ ገጣሚዎቹ ገጣሚዎቹን ይሆን ብሎ መመልከት ወይም ኦብዘርቭ ማድረግ ኦብዘርቬሽን እና ገጣሚያኑ ለረጅም ዓመታት እንደ አይጥ ጥናትና ምርምር አድርጌባቸው ሳበቃ ዛሬ ውጤቱን ላጋራችሁ። ውጤቱ ምን ሆኖ ተገኘ መሰላችሁ? ወንዶች ሲያፈቅሩ በጣም ይናፍቃሉ። ያፈቀሯት ሴት ሳትርቃቸው ሩቅ ናት፣ እየመጣች ቀርታለች፣ ስታረፍት ሞታለች በሚል አላስፈላጊ ሰቀቀን እራሳቸውን በጣም ያንገላታሉ። ቅጠሪኝ ነው፣ ብትቀሪስ ነው፣ እጠብቅሻለው ነው፣ ነይልኝ ነው፣ እየዬ ነው፣ ሪምቧ ነው። ከዚህ በኋላ ኮመን ኮርስ ወስዶ ወደ ተለያየ ትምህርት ክፍል እንደሚገባ የኮሌጅ ተማሪ በሁለት ይከፈላሉ። ያስገጠመቻቸውን ያገቡና ያላገቡ፣ ካገቡ ከግጥም ይርቃሉ፣ ያላገቡ ባለቅን ይሆናሉ። እንደዚህ ያለ ይኸውላችሁ፣ እንደዚህ ያለ ጥቅል ፍርድ ወይም ጀነራላይዜሽን ግን ለትምህርት አይሰራም፣ ለሀሜት ነው የሚሰራው። ተጠንቀቁ። አሁን ለማሳያነት የመረጥኳቸው ገጣሚያን እና የሰቀቀን ግጥማቸው ጨረፍ ጨረፍ እያደረኩኝ እያደረግኩኝ አማለው እናንተ እንዲያላችሁ ወደ ትዳር መስክን ሄዱት ወይስ ወደ ባለ ቅሪነቱ የሚለውን ትመሰክረላችሁ። ጨረፍ ጨረፍ ነው ማድረጋቸው። ትመጫለሽ ብዬ ሳይማዶ ሳይማዶ የልጅነት ዓይኔ ሟሟ እንደበረዶ ትመጫለሽ ብዬ ደቂቃ ስቆጥር ትመጫለሽ ብዬ ባዝን ባንጎራ ተወጫለሽ ብዬ በበራፍ ብዞር ብርድ አቆራመደኝ። የመንገድ መብራት አይተው አፌዙ የመንገድ መብራቶች አይተው አፌዙብኝ፣ ውርጩ ቀለደብኝ፣ ጨልማው ሳቀብኝ። አለመምጣትሽን አውቀዋል ያውቃሉ። መስኮቶች ጨልሞ፣ ቤቶች ተቆልፈው፣ ከተማው ሲተኛ አይተዋል ያያሉ። አለመምጣትሽን አውቀዋል ያውቃሉ። ከገብረ ክርስቶስ ደስታ። ቀረሽ እንደዋዘ ከሚለው ጀምር ያለው ከምወደው ባለቅ ምን ም ቀጥሎ የምጠረው ገጣሚ አግብቷል አላገባም የሚለውን ንመርምር እስኪ። እና እንደነገርኩሽ የሚወዱትን ሰው ቀጥሮ እንደመጠበቅ የነፍሰ ጡርን ሞት አይቶ እንደመሳቀቅ፣ ከተሳ ጉልላት ተገብቶ እንደመውደቅ ታምር በበዛበት በዚሽ ቧልተኛ አለም ከዚ የበለጠ ምንም የለም ብሎ የጀምርና ተሽከርካሪውን አሳላፊውን ምድሩም ሰማውን ሲያመው ሲያ ይቆይና በመጨረሻ እንደዚህ ይላታል። እና እንደነገርኩሽ ለአንቺ አስኩት አበባ መጠውለጋ መጣ ፀሐይ ገባ ወጣ ዝናብ ቀረ መጣ ጨረቃም የለችም። እናቷን ስላልኳት ደግሜ ሰድቤ ይሻመት እንዳይገርማት እናቷን እናቷን ጨረቃ ታይ አጥተ ለፍልፍን ይህም ያማል በቃ። ግን አንቺን ስወድሽ ይሁን ይህን ሁሉ ችዬ ነው የምጠብቅሽ። ቢሆንም ግን ያማል። የሰለሞን ሳሃለ ግጥም ያማል። እና ሰለሞን ሳሃላ ግጥም አላገባም ወንዶች ገጣሚዎች ሲያፈቅሩ ስለቀጠሮ ስለመጠበቅ አትመጣም ብሎ ስለመሳቀቅ ሲጽፉ ቀድሞ ይነጋገራሉ እንዴ? ወይስ የማይገባኝ? ሁሉም ወንድ የሆነ የማይቀርበት የመናፈቅ ተፈጥሮ ሂደት አለው። ጠበኩሽ፣ እኔማ እዚያው ስፍራ ቆሜ፣ በአክሱም ቁመና በላሊበላ እድሜ እግሮቼን ተክዬ ቀኔን አስረዝሜ፣ በሄድሽበት መንገድ ልቤ እንደነጎደ፣ ትንሽ ነገር መጣ ትንሽ ነገር ሄደ ትንሽ ጊዜ ትንሽ ጊዜ ስነጋ ስንት ጊዜ ቀደደ ስንቴ ዝናብ መጣ ስንት ዝናብ ጣለ፣ ስንት ጊዜ አባራ። ትመጫለሽ ብዬ በቆምኩበት ስፍራ ስንት እውነት፣ ስንት ሀገር፣ ስንት ትውልድ፣ ስንት ረዣዥም ወቅትን አሳለፈና፣ ግጥሙ ገጣሚው ታገል ሰይፉ በመጨረሻ እንዲህ አለላችሁ። ብዙ ነገር መጥቶ ብዙ ነገር ያልፋል፣ የራስ ጋሸን ራስ አንገቱን ይደፋል፣ አክሱም ተንዶ እንደ ጨው ይረክፋል፣ ላሊበላም ወርዶ ቁልቁል ይነጠፋል፣ ሰማይና ምድርም ያልፋሉ ታያለሽ፣ እኔ ግን እዛው ነኝ አንቺ እስክትመለሽ። ታገል ሰይፉ ካገባው በኋላ የግጥም መጽሐፍ አሳትሟል አለ። ባይሆን ሀሜተኛ፣ ወሬተኛ፣ ወሬኛ አስብሎ ቢያስወቅስ ነው እንጂ ሀሜት አያስከሰሰኝም በሚል ነው ግጥማቸውን በማስረጃ እየሰበሰብኩላቸዋለሁ። ደግሞ ከግጥም ሀሳቦቹ ይሄኛው ሰቀቀናቸው እንዴት ጥልቅ እንደሆነ አፍቅረው ሲጠብቁ ሰማይ የተደፋባቸው ለምን እንደሚያስመስሉት እንዴት እንደሚያምር ደግሞ ስሙ። ጥሞና የርቆ መንፈሴን አጥምቆ የሷን ኮቴ ናፍቆ የፍቅሬን አካሄድ ሰበረሰ ከዋን ከእርምጃዎች ሁሉ ከዳናዎች አውቆ በናፍቆቷ ደጋን በጉጉት ፍላጻ ተወርዋሪ ልቤት ወጥሮ ከሩ ጅስሜ እንዳሞራ እንደ ብርቱ ንስር ክንፍ አውጥቶ በሩ ምድርና ሞላዋን ዓለምን ይቃኛል ከፍቅሬ በስተቀር ሁሉም ከንቱ ከንቱ ከንቱ ውቱ ይለኛል። እመጣለው ብላ የቀጠረችኝለት እንዲህ አደርገኛል። አበባው መላኩ እመጣለሁ ብላ የቀጠረችው ሴት መታለት ቢሆን ነው። ግጥሞቹን ከሰማሁ የሆነው መታመት ይያለው መንፈሴን አጥቼ ገላይን አጥርቼ አበባ አሳብቤ ጠብቄሽ ነበረ። ብትቀሪ ጊዜ መንፈሴን መንፈሴን አሳደፍኩ ገላይን አጎደፍኩ አበባው ደረቀ አዱኛው አለቀ። ብትቀሪ ጊዜ የጣልኩብሽ ተስፋ እኔን ይዞኝ እኔን ይዞኝ ጠፋ። ጠብቄሽ ነበረ የደበበ ሴፉ ለራሴ የተጻፈ ደብዳቤ ነው አንደላ አስቸኳይ ወንዶች ገጣኖች እያገቡ ነው፣ እየተቀኙ ነው የሚለውን እያያችሁ ነው። ካንቺ ካንቺ ናፍቆት ጋራ በቀን ሰባት ቡና ዛሬ መጠጣለሁ በጨዋታሽ ለዛ፣ በገላሽ መዓዛ የህይወትን ምሬት ንዴት እያሟሟው ኤፍሬም ስዩም። ዳዊት ተክለማርያም ደግሞ ጠብቅሻለሁ በሚለው ግጥሙ ሰኞ ዕለት ቀጥረሽኝ የምንቀን ነው ብለሽ ቀረሽ ሳትመጪ ብሎ ጀምርና ማክሰኞ፣ ሮብ፣ ሐሙስ፣ አርብ በተለያየ ምክንያት መገናኘት ሳይሳካለት ይቀርና እንደዚህ ይንገበገባ ቅዳሜን ለኔ ማን ነው የፈቀደው፣ ለመታመን ያህል በትመጪ ተስፋ ከመንገድ ቆም ያለው ይሄው ቀኑ መሸ፣ የናፈቀው አይኔ ሳያይሽ ሟሻሸ። ካሁን ካሁን በኋላ ነው እየወጡ መግባት እየገቡ መውጣት ስልችት ስላለኝ እሁድም እዚያው ነኝ ሰኞና ማክሰኞ ረቡም አለሁኝ እዚህ፣ ደግሞ በጣም የባሰበት ነው ሐሙስና አርብን ቅዳሜም አታጭኝ፣ ጎዳና አጎሳቀለኝ ገጽታዬ ጠፍቶ አይተሽ ካላለፍሽኝ ይላል። ዳዊት፣ እንዴት ነው ይገጥማል? ልጅ ሳግብቷል? አላውቅም አንቺን እየጠበቅኩ እያለ ስንት በጋና ክረምት ሸኝቶ ስንት ትውልድና አዋጅ አስተናግዶ ስንት ተንቆራጦ፣ ስንት ህፃን አፍ አስፈትቶ ስንት መንግስት አፈራርቆ፣ የገጣሚ ጊዜ ማረዛዘሙ ይገርማል። አርዝቦ አርዝቦ መጨረሻ ላይ አቦነይና ገላጊ መክረምሽ ሳያንስ ደሞ ላንቺ ግጥም ይላል። ምስክር ብራ፣ አንቺን እየጠበቅኩ በሚለው ግጥሙ ነው። እሱስ በምኑ ሁኔታ ላይ ነው ያለው ናትናኤል መኮንን ትመጫለሽ ብዬ ብሩክ ገብረ ሚካኤል እስክትመጪ ድረስ ይታፈሩ ሙላት መቼ ነው የምትመጪው አማኔ ለሽ ወንድ ሬሳ ወይ ፍቅር እነዚህ ሁሉ የናፋቂ ግጥም አላቸው ግጥማቸው በስብስብ ውስጥ ተካቷል ማለት ነው አይነጋገሩም ግን ይነጋገራሉ በተመሳሳይ ጉዳይ ግን በራሳቸው መንገድ ግጥም ይጽፋሉ እኛ እናማለን በላይ በቀሉ ወያለም የጠፋው ካልቀጠራ ታደረ ወይስ ተዳረ እሱም እንዲህ የሚል ግጥም ነበረው። ዛሬ ቅዳሜ ነው፣ ሁሉም ይቃጠራል፣ ሁሉ ይቃጠራል፣ የቀጠረው ሲቀር ካልቀጠረው ያድራል። ቀጥሬሽ ነበረ ብር ተበድሬ፣ ሙታንቲ ቀይሬ፣ ጸጉሬን አጎፍሬ፣ ፂሜን አበጥሬ፣ ገላይን ታጥቤ፣ ነውሬን ተላጭቼ፣ ጫማዬን ወልውዬ፣ ገበሬን አጥድቼ፣ አዲስ ካልሲ አጥልቄ፣ ሽቱ ተቀብቼ፣ ጠብቄሽ ነበረ ተከራይቼ አልጋ። ስትቀሪ ጊዜ አንድ ራሴን አጣው፣ ያንቺንም የእኔንም በብስጭት ጠጣው፣ ጠጣው፣ ጠጣው፣ ጠጣው። አላስታውሰውም አልጋ ቤቱ ድረስ ከማን ጋር እንደመጣሁ። በላይ በቀለ በነገራችን ላይ ትቀሪያለሽ ብዬ የሚል ሌላ ግጥም አለው እንዲህ የሚል ነው። እና ምልሻለው ቅሪብኝ ልቅርብሽ ልቤ ያፈቀረሽ ምኑን ገጣሚ ሆንኩ ትመጣለች ካላልኩ ቀጥረሽን ካልቀረሽ የሚልበት ሁሉ መቼም የማልመጣው ነገር ብለሽ ለማልመጣው ነገር ብለሽ እንዳይገባሽ ስጋት ባትመጪም ቀጠሪኝና እኔ ቀጠሮ ላክብር ይላል። ደግሞ ሌላው በሰርክ መቃጠሪያችን በአጥሩ ፍቅር ስለያዘኝ ግዑዝ ወደደ ተብዬ በለበጣ እንዳልቀጣ በንቺ ግር የተካሁትን ግዑዝ ፍቅሬን እየሳምኩ ጥናት ናፍቆቴን እንደወጣ ባትመጭም ቅጠርኝና በሰበብሽ ከግንቡ ስር ሀያ ሰዓት ልሰጣ፣ ባትመጭም ቅጠሪኝ የሚለው የቴድሮስ ጸጋዬ ግጥም። ቴድሮስ ያለበትን የምታውቁት ነው እንግዲህ። ግን ገጣሚ አሁኑ ግን ምን እየሆኑ ነው የሚል ጥያቄ እጠይቃለሁ። በስተመጨረሻ ዛሬ አልም በረከክን መጽሐፍን የምንመርቅለት ዋስዬ ራሱ ሁለ0 ምሕረት ላይ የመጀመሪያውን የግጥም መጽሐፉን ጠይም ደም አሳትሞ ነበር። ያኔ አላገባም ነበር። ካገባው በኋላ ከወደ ግጥሙ ሰንፏል መሰለኝ። አጭር ልብ ላይ ከትሟል። አንቺ ስትመጪ ይላል ርዕሱ። አንቺ ስት ተራሮች አፍራሉ፣ ዛፎች ይስቃሉ፣ ወንዞች ይዘፍናሉ፣ ቋጥኞች በህብረት እስክስታ ይመታሉ፣ ወፎች ይጓጓሉ፣ ለክብርሽ ያሉ እያሉ የተጣሉ ሁሉ ይቅሪባባላሉ፣ ጨረቃና ፀሐይ ያጎነብሳሉ አንቺ ስትመጪ ፍጥረታት በሙሉ ከመደሰት በላይ ደስታ ይፈጥራሉ። እኔ ብቻ ምን ነው የልቤ ነጋሪ ስጋት የሚመታ ሰርክ ተማራኪ በይታሽ ብቻ ትጥቄም የምፈታ እኔ ብቻ ምን ነው ይላል። እኔ እና እኔ መዓዛ ለብቻዬ ምን ነው በአፍቃሪ ወንዶች ግጥም የምፈሰለሰሉ። በሌላ ዞር በሌላ ዞር ደግሞ የሴት ገጣሚያንን ግጥሞች አንኳር ጨፍ አቀርብላቸዋለሁ። ሴቶችም ተቀጥሮ ስለመቅረት ይገጥማሉ። ከገጠሙ ግን ገጥመው አይቀሩም፣ ይዘፍኑታል። ሁሉም በአንድ ርዕስ ስር አጠጋግተን ስናሰበስባቸው የሴቶቹ ግጥም ርዕስ ሙሽራዬ ቀረ የሚል ነው። አመሰግናቸው።